ሩታ ትክክል ናት። ውሳኔዋ ትክክለኛ ውሳኔ ነው። አብርሽ ምንም ስህተቱን ማስተካከልም ማረምም አልቻለም። ስለዛ የሩታ ውሳኔ በአሁን ሰዓት ትክክል ነው ብዬ ነው እኔ ማስበው። ምክንያቱም ደግሞ ሴት ልጅ ትችላለች፣ ብዙ ትታገሳለች፣ ብዙ ነገር ትችላለች። እንደ ሴት ልጅ የእውነት የምላችሁ ታጋሽና ተሸካሚ እንደ ሴት ልጅ የለችም። እና መጨረሻም ከቆረጠች ደግሞ እንደዚህ፣ በመጨረሻም ማንም ላይመልሳት ትወስናለች። የሩታ ውሳኔ ትክክለኛ ውሳኔ ነው። ከእንደዚህ አይነት ትዳር በቃ ተፋቶ መለያየት ይሻላል። የእውነቴን ነው የምላችሁ ቤተሰቦቼ። መከባበር የሌለበት ባልየው እንዳባወራ ነገሮችን ማስተካከል የሌለበት ትዳር ላይ ትዳር መቀለጅ አይደለም እና የሩታ ውሳኔ ለዛ ነው ትክክለኛ ውሳኔ ነው ያልኩት ማለት ነው። ቤተሰቦቼ ትናንትና ያሁላችሁም አይታችኋል። ወረቀቱን የፍቺውን ወረቀት አብርሸ እንዴት ቀዳዱ ሩታ ፊት ላይ ጥሎ ተናዶ እንደሄደ፣ ሁላችሁም አይታችኋል። በዛ መሰረት እንግዲህ ዛሬ ሩታ እንግዲህ አብርሽን ከሰዋለች። መጥሪያ ወረቀትና ድጋሚ የፍቺ ወረቀት የሚፈታበትን ይዛለት ቤቱ ድረስ ከአቡሽ ጋር ተገኝታ ነበረ። አብ እንግዲህ ዛሬ ደግሞ ያው ኤፍሬምም አብሮ ተገኝቷል። በዚህም ጊዜ ሁሉ እንደዚህ አይነት ስህተቶችን ሲሰራ አብርሽ ተወንድሜ ልክ አይደለህም እየርክበት ያለው መንገድ ትክክል አይደለህም አንተ ባለትዳርን ብሎ አንድ ቀን እንኳን ወንድሙን ያልመከረ ዛሬ ሩታ ቆርጣ ብዙ ነገር ታግሳ መታ በቃኝ ስትል ሩታ ብዙ ነገር አሳልፋቸዋል። ይሄ ውሳኔሽ ልክ አይደለም ለማለት ዛሬ እንግዲህ ኤፍሬምም በአብርሽ ቤት ተገኝቷል ማለት ነው። እስከ ዛሬ የት ነበርክ ኤፍሬም? እስከ ዛሬ ወንድም መስመር ሲሰጥ ባለትዳር ሆኖ አላግባብ ያልሆኑ ነገሮችን ድርጊቶችን ሲያደርግ እስከ ዛሬ የት ነበርክ? ወንድምን ለምን አልመከርክም? ወንድምን ከእንደዚህ አይነት ስህተት እንዲመለስ ባለትዳር እንደሆነ ትዳር ክቡር እንደሆነ ለምን ሳትመክረውና ከእንደዚህ አይነት መስመሩ ሳታወጣው ቀርተ ዛሬ ሩታም ብዙ ነገር አሳልፋችኋል። ክስ የሚያስኬዳችሁ ነገር አይደለም እሷ ስሄደችው ፍቺውን ፍችውን በሥነ ሥርዓት ሊፈታት አልቻልም። አብሪሽ ሊፈርም አልቻልም። በዛ ምክንያት ወዳ ሳይሆን ተገዳ ነው ወደ እንግዲህ ወደ መክሰስ የሄደችው ሩታ ማለት ነው። ስለዛ ትናንትና የሌላችሁ በስህተት ውስጥ የሌላችሁ ሁሉ ዛሬ መታችሁ፣ እሷን መጫን ለእኔ ልክ ነው ብዬ አላስብም። ለዛም ነው የሩታ ውሳኔ ትክክለኛ ውሳኔ ነው። እንግዲህ ቤተሰቦቼ ሩታ አብርሽን ያው ከሰዋለች መጥሪያ እኔ ግን መጥሪያ በፊት ማቀው አንድ ሰው እንትን ሲል መጥሪያ ቤት ድረስ ያው ይዞለት የሚሄደው ፖሊስ ይመስለኛል ግን ይሄ ባይገባኝም ይቻላል እንዴ ሩታ ናት እንግዲህ መጥሪያና የፍቺ ወረቀት ይዛለት የመጣችው እሺ ካለ አንብቦ እሷ ምንም ስለ ንብረት ምንም ነገር የሌለበት እንዲፈታት ብቻ ነው ሩታ የምትፈልገው አይ ፍቹን አልቀበልም ካለ ግን ያው እስከ ህግ ድረስ እንደሚዳረሱ የመጥሪያ እንግዲህ ይዛለት መታለች ማለት ነው ሴት ልጅ አንድ ትቁረጥ ህይወት ይቀጥላል እኔ እኮ የሚገርመኝ ወንዶች ያለነሱ እኮ መኖር አንችልም ዛሬ አሁን አብረሽ አንቺ አሁን ለሌላ ውሳኔ ሌላ ህይወት ልጀምሪ ነው የነገሽን ዛሬ ካላስተካከልሽ ባለፈ እኮ አንተ የነገን ስትል ዛሬ ልኑር እንጂ የነገን አላቅም ብላታል አብረሽ ትረሳለህ እንዴ ስለዛ ለእሷም የዛሬን ሳይሆን የነገንም እግዚአብሔር ያቅላታል ምትፈታት ምንም አትሆንም ትጎጃለሽ እኔም አንቺም እንጎዳለን ይሄን ካሰብክ እኮ አብረሽዬ ትዳርን ማስተካከል ትችል ነበር። ትዳርን መስመር ማስያት ትችል ነበረ። ከህይወት አላስፈላጊ የሆኑትን ሰዎች በእርግጥ የሰው ልጅ አስፈልግም አደለም፣ ግን ደግሞ ትዳር ላይ ትዳርን የሚበጠብጥ ሚስትን የሚጎዳ ሚስት ላይ ሌላ ስሜት የሚፈጥሩትን ሰዎች ከህይወት ማስወጣት ትችልና ና ትዳርን ማስተካከል ትችል ነበር። ያንን አላደረክም። ዛሬ ሩታ ስቆርጥና በቃኝ ስትል ትጎጃለሽ፣ እጎዳለሁ። ልክ አደለም። ብዙ አሳልፋቸዋለሁ የፍሬም ምናምን እስከዛሬ ፍሬም ራሱ ነበርክ። ስለዛ ለዛ ነው የሩታ ውሳኔ ለእኔ ትክክለኛ ውሳኔ ነው። በቃ ከዚህ የበለጠ የእውነት ብቻዋን ብትሆን ከዚህ የበለጠ አትጎዳም። ምንም የምትጎዳው ነገር የለም። በቃ ሰው እንዲስተካከል ብዙ ትጠራላችሁ፣ አለ እንዲረዳችሁ፣ እንዲስተካከል ብዙ ትጠራላችሁ። ያ ሰው ደግሞ ተረድቷችሁ ካልተስተካከለ ያለ አማራጭ ለምን ጊዜዋን ትፈጃለች? በቃ ስለዚ ሩታዬ የወሰነች ውሳኔ የእውነት ለመናገር በቃ ፍቺ የሚመከር ባይሆንም ከአቅም በላይ ከሆነ ምንም ማድረግ አይቻልም። ተግባብቶ ትዳርን ተመካክሮ ተከባብሮ መኖር ካልቻለ ምንም እሷ ብቻ በትደክምበት እዚህ ትዳር ላይ ትርጉም የለውም። አይስተካከልም። እሱ ጋ ነው ያለው። መስመር ይሳተው እሱ ስለሆነ ማለት ነው። ስለዛ ለእኔ እንግዲህ የሩታ ውሳኔ ትክክለኛ ውሳኔ ነው ብዬ ነው ማሰበው። ቤተሰቦቼ እናንተም እስቲ አስተያየታችሁን ምን ትላላችሁ? ዛሬ ላብርሽ መጥሪያና የፍቺ ወረቀት መጥቶለታል። ለእኔ ትክክለኛ ውሳኔ ነው በቃ በዚህ ልክ እሱ አንድ ቀን እንኳን ከአንድ በቱ አስተካክላል የሚል ቃል ስላልወጣው መድከም የለባት ምች ልጅ ብዬ ነው ማስበ። በቃ ካሆነ የሆነ ካልሆነ ህይወት ይቀጥላል። ለእሷም እግዚአብሔር አለላት። ስለዛ ይኔ እንግዲህ አስተያየት ይሄን ይመስላል። ቤተሰቦቼ የሩታ ውሳኔ ትክክል ነው። እናንተ ደግሞ እስቲ ምን ትላላችሁ? እስቲ በኮሜንታችሁ ሁላችሁም አስተያየታችሁን ጻፉልኝ ማለት ነው። ቤተሰቦች ዛሬ እንግዲህ ይቅርታ ጠይቃለሁ። አምሽቻለሁ። ቴኒስ ስራ ቢዚ አድርጎኝ ስለነበረ ነው። ሩታን አይቻታለሁ። በነገራችን ላይ የሩታ ነገር አስችለኝም። የእውነት ነው የምላችሁ። በቃ እንደ ሴትም ሳስባት አስችለኝም። እኔ በሷ ቦታ በሆኑ ብዬ ሳስብ በጣም ከባድ ነው። ሩታ እንደውም የእውነት ጠንካራና ጀግና ልጅ ናት። በጣም ብልህ ሴት ናት፣ ግን እሱ አልተረዳትም። አብሮ ሊያግዛትና ትዳሩን ሊያስተካክል እሷን በብልሃትና በማስተካከል ሚስቱን ወደ ቤት ሊመልስ ያልቻለ ወንድ ነው አብርሽ ማለት። ስለዚ የሩታ ውሳኔ ትክክል ነው። እንደ ሩታ አይነት ደግሞ አብርሽ ጀግና፣ እኔ ምን ልበለን ልጃ በጣም ጠንካራ ሴት ናት። መቼም እግሩ ቢቀጥን እራሱ አብርሽ እንደ ሩታ አይነት ሴት አገኙ። ሴት ብሉት ሁሉ ሴት ነው እንዴ? ሴት ቢባል ሁሉ ሴት ነው እንዴ? ስለዚ አብርሽዬ እንግዲህ ምንም ማረገ፣ ጅብ ከሄደ ውሻ ጮኸ አይነት ነገር ነው። ዛሬ እንግዲህ የሆኑት አብርሽም እንግዲህ እነ ብሩክም እነ ኤፍሬም ወንድም ተብየውም ያው ጅብ ከሄደ ውሻ ጮኸ አይነት ነገር ነው። እና ንግቷ ወስና አስባበት ቁጭ ብላ ደከመች፣ ብዙ ጣረች እንዲስተካከል ፍች አልፈልግም ሲል ራሱ ለምን ብላ ጠየቀች፣ መልስ አላገኘችም። ከዚህ የበለጠ መሄድ የለባትም እሷም እኮ ሰው ናት። እንደ ሰው እኮ ትደክማለች፣ ብረት አይደለችም። በዚህ ልክ ስለዚ እንግዲህ ምንም ማድረግ አይቻልም ማለት ነው። ትክክለኛ ውሳኔ ነው።